የካቲት ሶስት ነው የወጣችው ኦልሞስት ከሶስት ወር በላይ ሆናት ከሶስት ወር በላይ ሆናት እና በጣም ከባድ ነው እንዴት ብዬ እንደምነግር አላውቅም ያረገጥንበት መሬት የለም በቃ አዲስ አበባ ባህር ነው ታቋለ በጣም ሰፊ ነው ሁሉን ነገር በቃ እያካለልን ነው በተቻለም መጠን ማለት ነው በቃ ትበላም ምን በልታ ይሆን ምን ጠጥታ ይሆን የታድረ ይሆን? እንዴት ብዬ እንደምነግርሻል። ዝም ብላ ሄደች በቃ። ብዙ ጊዜ አታወራም ዝም ነው የምትለው። ሰፈር ውስጥ ምናምን ነገር የሆነ ቦታ ሄዳ ቁጭ ብላ ምናምን፣ ከዛ ወይ ሲርባት ወይ ሲመሽ ነው ወደ ቤት ምትመጣ። አካባቢ አየቻት፣ አቃቂ አካባቢ አየቻት እና መኪናውን አወርድልኝ እንትን አቁምልኝ ስትለው አይታት ማለት ነው። እዚህ ጋር ይቆም አይቻልም ትራፊክ ይቀጣኛል አለ። ወደ አቃቂ አካባቢ ከዛም አልፈን ዱከም፣ ከዱከም አልፈን ደግሞ በቃ አስራ አምስት ቀን ሙሉ እስከ አዳማ ድረስ በደንብ ፈልገ ነው። እንዴት ብዬ እንደምነግር አላውቅም። በቃ እንቅልፍ የለም። በቃ እንዴ ቃላቱ የለኝም። ግን ምንድነው እኔ ሲሄድ እሷ ከሳምንት በፊት ወይ ከሶስት ቀን በፊት ነው ሰው አይቻታለሁ የሚለው። እዛ አካባቢ ደግሞ በሚገርም ሁኔታ ሳሪስ አቦ የት ነው ብላ ጠይቃለች። ትንሽ ወደ ራሷ መለስ ስትል አንዳንዴ ሰፈሯን ትጠይቃለች። የሆነ ይታወቃታል መሰለኝ፣ አላውቅም እንዴት ብዬሽ እንደምነግር አላውቅም። ልክ እኔ ከሄድኩ በኋላ ስጠይቃቸው አይተናታል ይሉና ከሶስት ቀን በፊት ከሳምንት በፊት አይተናታል ይላሉ። እዚህም አካባቢ ወደ መሀል መርካቶ አካባቢ እንደዚህ አይተናታል። ሁለት ወር ሙሉ እንደዚህ ስንሸዋወል ነበር። አስበው። አንደኛ አትናገርም በደንብ በዛ ላይ ዝም ነው ምትል። ሰዎች ሲጠይቋት ምንም አትመልሰም። ብርዱ አለ ምን ትበላለሽ? ምን ትጠጣለሽ? በጣም ከባድ ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየን። ሰላም ነው። ደህና ደህና። እንተዋወቅ እስኪ። እሺ አቤል እባላለሁ። አቤል ማ አቤል። መልካም እንግዲህ ከአንተ ጉዳይ ጋር ተያይዞ የጊዜ ሚዲያ ቤተሰብ የሆኑ ሰው ከዚህ ቀደም ደውለውልኝ ነበር፣ ከአዲስ አበባ ውጭ ሁኜ። ከዛ በኋላ ነው ተደዋውለን የተገናኘ ነው። እና ምንድን ነው የገጠመህ? ምንድን ነው ግሬ ጣለህ ዛሬ እኛ ጋር ምን መሰለህ? ያው እሷ ስትደውልልኝ ያው ስለ ማዘር ጉዳይ ስለ ማዘር ጉዳይ በጣም ብዙ ቤተሰቦቻችን ያው በጣም ጨንቋቸዋል እና እያፈላለግን ሁላችንም ማለት ነው በተቻለ መጠን እና ሶስት ወር ከምናምን ናት። የካቲት ሶስት አካባቢ ነው ምንድን ያ ነው እናቴ ናቸው እናቴ ነች ጠፍተው ነው ከቤት ከቤት ጠፍታብን። ሳሪስ አቦ አካባቢ ነው ቤታችን። እሺ። እና ቤተክርስቲያኑ አካባቢ በብዛት ትገኝ ነበር። ብዙ ሰዎች ሳሪስ አቦ አካባቢ ያውቋታል እዛም ያሉ ሰዎች ወደ ሳሪስ ወደ ወርቁ ሰፈር ወደ ቦሌ ቡልቡል አካባቢ ያሉ ሰዎች በብዛት ያውቋታል። እና ትንሽ ህመም ምናምን አለ፣ የተወሰነ ህመም አለ፣ የመርሳት ችግር አለ ምናምን ትንሽ ህመምም አለ፣ ትንሽ የተወሰነ ነገር አለ። እና እና በዛ ምክንያት ነው እንደዚህ የሆነችው። ከዚህ በፊት ከቤት ወጥታ ትመለስ ነበረ ግን አሁን ወጥታ እስከዛሬ ድረስ ድረስ አልተገኘችም። ስንት ጊዜያቸው ነው ልገኝ የካቲት ሶስት ነው የወጣችው። ኦልሞስት ከሶስት ወር በላይ ሆናት ከሶስት ወር በላይ ሆናት። እና በጣም ከባድ ነው። እንዴት ብዬ እንደምነግር አላቅም። ያረገጥንበት መሬት የለም። በቃ አዲስ አበባ ባህር ነው ታቋለ። በጣም ሰፊ ነው። ሁሉን ነገር በቃ እያካለልን ነው፣ በተቻለም መጠን ማለት ነው። እና እንዴት ብዬ እንደምነግር አላቅም። ያው እንግዲህ ሲጨንቀን ያው አንተ ጋም ያንተን ነገር አንተ ሰዎች እንደምታገናኝ ምናምን ነገር፣ እና ስለ አንተም ስለሰማን፣ እሷም ለዛ ነው የነገረችኝ እና የመጣትም ለዛ ነው ስ እንድታፈላልግልን እና ያው መፍትሄ አንተ ጋር ይጠፋን ብለን ስላሰብ ነው እዚህ የመጣ ነው። እና ተከታዮችም እንዲተባበሩ ነው። የአዲስ አበባ ሰው ታውቃለህ አዲስ አበባ ውስጥ ነች። እና እና እንዲተባበሩ ነው ያው ፍላጎታችን እንግዲህ ያው እናት ከቤት ማጣት ከባድ ነው። በጣም አትበላም። ምን በልታ ይሁን፣ ምን ጠጥታ ይሁን፣ የት አድራ ይሁን። እንዲህ ብዬ እንደምነግርሽ አላውቅም። ያው በውስጥሽ ትችዋለሽ። ያው ማልቀሱ ምናምንም ፋይዳ የለውም እና ያው የውስጥን በውስጥ ችለ በቃ የቻልከውን ነገር ለማድረግ ነው ለምን ያው እሷ ውጭ አድራ አንተ በጣም ከባድ ነው ብቻ ለአንድ ቀን እንኳን ውጭ ያደረሽ ማለት እንዴት እንደሆነ ማንም ያውቋል ግን በቃ እዚህ ጋር ምንም ማድረግ አልችልም ያው የፈጣሪ ፍቃድ ነው እንግዲህ ብራዘር እንዴት ብዬ እንደምነግርሽ አላውቅም ያው ያው የሚረዳው ያውቋል ሰው ጠፍቶ ማግኘት በጣም ከባድ ነው በዚሳ በተለይ ደግሞ አሁን ማዘር ያለችበት ሁኔታ ትንሽ የመምናምን ስላለ በዛ ምክንያት ነው እና ትንሽ ከባድ ነው ምን ጥያቄ የለሁም። ይህንን ስሜት ለማወቅ የግድ አንተን መሆን አይገባም። እናት ደጅ እያደረች፣ አሁን ደግሞ ክረምት ነው፣ ብርዱ አለ። ልብስ ራሱ በደንብ እኮ ራሱ አለበሰችም። ዝም ብላ ነጠላ ነው ጣላ ወጣችሁና ምን ቀን ውስጥ የመጨረሻው ቀን መቼ መሰለ የካቲት ሶስት ሰኞ ዕለት ነበረ እና ስድስት ሰዓት አካባቢ ነበር ወደ አቦ አካባቢ ምናምን ነገር ታይቻሉ። ከዛ በኋላ ወዴት ሄደች? ወደ ቃሊቲ አካባቢ። ወደ ቃሊቲ አካባቢ የሚያውቃት ሰው ነበር፣ እንደዚህ ውሃ ልማት አካባቢ እና ነዳጅ እየቀዳ መኪና አያት ወደታች ስታልፍ። ከዛ ከዚህ በፊት የትም ሄዳ ትመለሳለች፣ እሱ ደግሞ ያውጣፋልሽ ብሎ አላሰበም እና እና ወደ ቤት አትሄጂም ምን ትሰሪያለሽ እዚህ ምናምን አላት። እሷ ምን ትለዋለች? ዝም ብለው ሄደች። በቃ ብዙ ጊዜ አታወራም፣ ዝም ነው ምትለው ሰፈር ውስጥ ምናምን ነገር የሆነ ቦታ ሄዳ ቁጭ ብላ ምናምን፣ ከዛ ወይ ሲርባት ወይ ሲመሽ ነው ወደ ቤት ምትመጣው። እና በዛ ጊዜ ዝም ብላ በቃ ወደ ቤት ተመን ወደ ታች ወረደች። ከዚ እዛኑ ቀን ደግሞ ከኛ ሰፈር የለቀቀች ሴትዮ ዱከምልስ ነው ምትኖራለች። እና አቃቂ አካባቢ አየቻት፣ አቃቂ አካባቢ አየቻት እና መኪናውን አወርድልኝ እንትን አቁምልኝ ስትለው አይታት ማለት ነው። እዚህ ጋር ቆም አይቻልም፣ ትራፊክ ይቀጣኛል አላት። ከዛ በኋላ እሷም የጠፋች አልመሰላትም። እዛ ሰፈር መታ፣ በሶስተኛው ቀን ምናምን ነገር እንደዚህ ሰማችን እንደጠፋሽ ማለት ነው። ከዛ በጣም ነው የተቆጩት። እኛም እዛ አካባቢ በጣም እየፈለግን ነበር፣ እዚህ ወደ ቃሊቲ ወደ አቃቂ አካባቢ ከዛም አልፈን ዱከም፣ ከዱከም አልፈን ደግሞ በቃ አስራ አምስት ቀን ሙሉ እስከ አዳማ ድረስ በደንብ ፈልገናል ጓደኞቼ በዚህ አጋጣሚ ጓደኞች ማመስገን ፈልጋለሁ እና በጣም ያገዙኝ እና እንዴት ብዬ እንደምነግር አላቅም በቃ እንቅልፍ የለም፣ በቃ ቃላቱ ሌለኝም ብራዘር። አሁን እንደውም ትንሽ እየለመድኩት ምናምን ስመጣ ትንሽ እንትን እያልኩ መጠው እንጂ በጣም ከባድ ነበር ያሳለፍኩት ጊዜ እና እህቶቼ ምናም በጣም ተጨንቀው ነበረ። በቃ ቤተሰብ ሙሉ በቃ ሁሉም ሰው እንትን ቴሌግራም ላይ ዩቲብ ላይ ዩቲብ ላይ በቻልነው መጠን ሶሻል ሚዲያ ላይ ለማስተላለፍ ሞክረን ነበረ። ቴሌግራም ላይ ቻናሎች ላይ ምናምን ነገር የተለያዩ ቻናሎችን እያስቸገርን ግሩፖች ላይ እንዲለቀቅ ምናምን ነገር አድርገን ነበረ። ፌስቡክ ላይ በጣም ትላልቅ ቻናል የሚባሉት ዘሀበሻ፣ ጌቱ ተመስገን ሌሎችም ትልቅ ትልቅ ቻናሎች ላይ ለቀን ነበረ እና እዛም ላይ አሁን ሁለቴ ተደጋጋሚ ሁለቴ ሶስቴ ተለቋል እዛ ላይ ማለት ነው። እንደዚህ እስካሁን ስላልተገኘች እና በዛ ሁላ ጊዜ አስራ አምስት ቀን ሙሉ እነሱ ከነገሩን ውጭ ምንም ነገር አላገኘንም ነበረ። ከዛ እስቲ ነገር ምንድን ነው አለን እና እስቲ በቃ በጸሎት እስቲ እናድርገው ብለን እንግዲህ ጸሎት እንግዲህ በዚህ ዮሴፍ ሚካኤል ሄድኩኝና የነሳ አባት አሉን። እዚያ ሄደን ጸሎት አስደረግን። ሰባት ቀን ሰላም ለኪ አስደረግንና ከዛ ስቲ ከፈጣሪ ጋር ካልሆነ ይሄ ነገር አይፈታም ብለን ያው ለፈጣሪ ነው መስጠት፣ እንግዲህ እሱ ያስችለናል ብለን እንግዲህ ለእሱ ሰተን፣ እዛ በሰባተኛው ቀን በሚገርም ሁኔታ አንድ ፍንጭ አገኘው። እኛ ወደ ታች በቃ ሄዳለች ብለን ነበር ያሰብ ነውና እዚህ የአሬድ ቤተክርስቲያን አካባቢ አይቻታል ያለች ሴትዮ ተገኘች። የአሬድ ቤተክርስቲያን አካባቢ እዛ የአሬድ ሴድ አዋይ ተናታል ከሳምንት በፊት አሉ ሲጨርቁ ሄዷል ወደ ጨርቁስ አካባቢ ልኩኝ። እዚያም ሲሄድ አይተናታላሉ፣ ግን ከአስራ አምስት ቀን በፊት አካባቢ ነው አይተናታላሉ። ምንድን ነው እሷ ወደ ታች ስትሄድ ለካ ተመልሰ ወደዚህ መታለች፣ ወደ ከተማ ማለት ነው ወደዚህ። እኛ ደግሞ በዛው ሄደሽ ነበር የመሰለን። በመሀል አንዱ ወደ ኮልፌ ቀራኒዮ አካባቢ አይቻታሉ ብሎን ነበረ ሰኞ ዕለት ከጠፋሽ በኋላ እሮብ ዕለት ማለት ነው። ማክሰኞ ዕለት ነው አይቻታል፣ ይባል። እሮብ ጧት ደወለልን በሶሻል ሚዲያ ላይ ከለቀቅን በኋላ ማለት ነው። እዛ ኮልፌ ቀራኒዮ ሄደን ሁሉንም ቦታ አሰስ ነው። ግን ግን እዛ አየናት የሚል ሰው አላገኘንም። ግን እዛ አካባቢ ቁጭ ብላ ሰዎች ተሰብስበው የት ነው ቤትሽ ያሉ እየጠየቋት ነበረ፣ በዛ ማለት ነው የዛ ሰዓት ላይ። እና ምን እንደምናደርግ ግራ ገብቶን እዛ አካባቢ ያሉ ሰዎችን ጠየቅ ነው። ሁሉም ግን አላየናትም ነበር ያሉት ከዚህ ሰውዬ ተሳስቶ ይሆናል ምናምን ብለን ደግመን ስንደውልለት ጨቀጨቅ ነውና መሰለኝ ስልኩን ዘጋብን። ፈርቶ ነው መሰለኝ አላውቅም። ከዛ ያው ልጁ ስለተባበረን ልናመሰግነው መሰግኖ በዛውም የሆነ እንዲተባበረን ምናምን ነገር ዲቴል ቦቶ እንዲነግረን ምናምን ከዛ እስኪ ደግሞ ምናምን ብለን ያው ከሐሙስ በኋላ ምንም አላገኘንም ነበር እንዳልኩ፣ 15 ቀን ሙሉ ሰላም ለክ ያስደረግን ከዛ ወደዚህ ወደ ቂርቆስ አካባቢ እና ወደ ሜክሲኮ አካባቢ አንዳንድ ሰዎችን እየጠየቅን አዋይተናት ነበር ብለውናል። ቤተክርስቲያን አካባቢ በጣም ትወዳለች፣ እና እስቲ ደግሞ ወደ ተክለ ሃይማኖት አካባቢ ሂድ አሉን። ተክለ ሃይማኖት አካባቢ ሄድን። እዛም አካባቢ አይተናታል ይላሉ። ወደ ላይ ወደ ሰባተኛ፣ ወደ አብነት፣ ወደ አቶ ቢስተራ ምናምን አብዛኛው ሰው አይቻታለሁ እያለ መጣ። ግን ምንድን ነው እኔ ሲሄድ እሷ ከሳምንት በፊት ወይ ከሶስት ቀን በፊት ነው ሰው አይቻታለሁ የሚለው እሷን ማለት ነው። እና እየተሸዋወድን መጣን ታውቃለህ። ከዛ ወደ አማኑኤል ቤተክርስቲያን አካባቢም እንደዚህ ሰው አይቻታለሁ ምናምን ነገር ብሎ እዛ እስ እስቲ ካያችኋት እያልኩኝ ሁሌም ሲሄድ አይቻታለሁ ሲሉ እስቲ ድጋሚ ካያችኋት እያልኩኝ ስልክ ቁጥር እየሰጠው ነው የሚሄደው ማለት ነው። ፎቶ እየለጠፍን ምናምን ነው የምንሄደው እና የዛ ሰዓት ላይ ወዴት መሰለ እንትን አካባቢ ወደ አጠና ተራ ኮልፌ ቀራኔው አካባቢ ወደዛ አካባቢ በጣም በብዛት አንዳንድ ሰዎች አይቻታሉ እያሉ መጡ። እና እዛ አካባቢ ደግሞ በሚገርም ሁኔታ ሳሪስ አቦ የት ነው ብላ ጠይቃለች። ትንሽ ወደ ራሷ መለስ ስትል አንዳንዴ ሰፈሯንም ትጠይቃለች። እና ሳሪስ አቦ የት ነው ብላ ጠይቃኝ ታውቃለች ብሎኝ የሆነ ልጅ ነገረኝ። ከዛ እንደዛ ሲለኝ በጣም ነው የገረመኝ። ከዛ እኔ ግን የጠፋች ስላልመሰለኝ በቃ ወደዛ ነው ታክሲ የሚያዘው መጀመሪያ አውቶቢስ ተራ ሄደሽ ነው ታክሲ የሚያዘው ምናምን አለ አልኳት፣ እንደዛ። እና ግን ደህና ነች ምናምን አለኝ እዛ ሰዓት ደህንነቷን ምናምን ጠይቂው ማለት ነው። ከዛ እስቲ ወደታችን ውረድ ብለን እስ ወደ ማኒል አካባቢ ስንጠይቅ እንደዚ አይተናታል ምናምን አሉ። እዛ አካባቢ ነዳያን ምናምን በጣም ይበዛሉ እንደዚህ፣ እና በጣም ብዙ የሚያበሉ ሰዎች አሉ እንደዚህ ነዳያን ምናምን ነገር እና እዛ አካባቢ ላይ በጣም ብዙ ጊዜ ቆይታ ነበረ። እኔ እዛ አዳማ፣ ሌላም ሌላም ቦታ እዛ አካባቢ ምናምን ነገር ወደ ደብረዘይት አካባቢን ስንፈልግ እሷ እዚያ አካባቢ ነበረች እሷ ማለት ነው። እኛ ሀሳባችን ወደ ታች ቀጥታ ትሄዳለች ብለን ነበር ያሰብነው። ከተሞስ ከሆነች እንኳን ሶሻል ሚዲያ ላይ ስለለቀቅን ሙሉ የሰፈር ሰዎችም ሰው ስለሰሙ እንቅርታ የሰፈር ሰዎችም ስለሰሙ የሆነ ሰው ያያታል ብለን ነበር ያሰብነው። ወይም ደግሞ እራሷ ትመልሻለች ብለን ነበር ያሰብነው። እና በዛ ሰዓት በቃ እሷ እዚህ አካባቢ እየዞረች ነበረ። ከዛ ግራ ገባን ምን እንደምናደርግ። ከዛም በኋላ ወደ አዲሱ ሚካኤል አካባቢ ላይ ከአውቶቢስ ተራ ወደላይ አዲሱ ሚካኤል አካባቢ አንድ ዘካርያስ የሚባል አለ። እዛ ነዳያን ነው የሚያበላ ሁልጊዜ ማለት ነው ዘካርያስ እና እሱም እዛ ይቻት አለዋለኝ። እዛ አካባቢ በጣም ብዙ ሰዎች አሉ፣ አዲሱ ሚካኤል አካባቢ ማለት ነው። እና እዛም ሂዳ በልታ ታውቃለች። እዛም ማለት ነው ምሳ እና እዛ አካባቢ ልትበላ ትመጣለች ምናምን ብለው ጠቆሙኝና እዚ ሄጄ መዘካሪያ ስንጠየቁት እና፣ አዎ እዚህ መታ በልታ ታውቃለች፣ ከዚህ በፊት ታውቃታለሁ፣ ግን ከመጣች ሳምንቱ ኗታል ምናምን አለ። እንደዚህ ወሩን ሙሉ በቃ እንደዚህ እዚሁ አካባቢ እየፈለግን ነው። ራጉኤል አካባቢ ወደላይ፣ ወደ ጉጃም ከጉጃም በረንዳ ወደላይ ወደ ዮሐንስ ማርያም አለ፣ ከዛ ደግሞ ጊዮርጊስ አለ። እዛም አካባቢ እንደዚህ አይተናታል አለ፣ ጊዮርጊስም ጀርቦል የምታውቀው ከሆነ ብዙ መቀመጫ ምናምን እዛ የሚያበሉ ሰዎች አሉ፣ እንደዚህ ነዳያን የሚያበሉ ሰዎች አሉ። እና ለታ የምትባላለች እዛ ራሱ ምታበላ እንደዚህ ነዳያንም አለ። እሷንም ጠይቃት፣ እንደዚሁ አይቻታሉ እዚህ መታበል ታውቃለች አለች። እና በቃ ጋባይ ሲስተማ በየቤተክርስቲያኑ እንደምትሄድ ዮሐንሷ ማርያምም እኔ ልክ ሲሄድ የምጠፋው ነገር እኮ ነው። አሁን ግራ እየገባኝ የመጣሁ የዛ ሰዓት እኔ ሲሄድ ትጠፋለች በቃ ልክ እኔ ልክ እኔ የሆነ ቦታ ልሄድ ስል የሆነ ይታወቃታል መሰለኝ። አላውቅም እንዴት ብዬ እንደምነግር አላውቅም። ልክ እኔ ከሄድኩ በኋላ ስጠይቃቸው አይተናታል ይሉና ከሶስት ቀን በፊት ከሳምንት በፊት አይተናታል ይላሉ። በቃ ልክ እዚህ የሄድኩበት ቦታ ላይ ማለት ነው። ከዛ በዚህ መሀል ግን ምን መሰለ፣ አንዳንድ ሰዎች ትመሳሰልባቸዋለሽ መሰለኝ፣ አግኝተናታል እያሉኝ ብዙ ስልክ ቁጥር እየበተንኩ ነው በዛ መሀል። እና አግኝተናታል እያሉ እየሄድኩኝ ሳይ ሌላ ሰው አግኝቻታለሁ ና ውሰዳት። እሺ ጠብቁኝ ሴሄድ ሌላ ሰው ሴሄድ ሌላ ሰው እንዴት ብዬ እንደምነግር አላውቅም። ያስለፋል በጣም። አብዛኞቹ ደግሞ እዛ አካባቢ ያሉ ሰዎች እንደዚህ ምን መሰለ በተን ስልክ ነው ያላቸው እና እስቲ ስልክ አንስታችሁ ላኩልኝ። ምናልባት እሷ ላትሆን ትችላለች። እንዴት ነው ምልክቷ ምናምን ብዬስ ስጠይቅ ኧረ እሷ ነች ምናምን በጣም እርግጠኛ ሆነ ይነግሩኛል፣ ግን እሳቸው አይደሉም። ግን እዛ ስሄድ እሳቸው አይደሉም እና በዚህ መሀል ደግሞ አዲስ አበባ ፖሊስ ኮሚሽን እየሄድኩኝ ምናልባት የሆን ነገሩና ከሆነ አደጋ ደርሶባት ከሆነ ምናምን ብለን በየሆስፒታሉ፣ በየመንግስት ሆስፒታሉ እየሄድን ቼክ እያደረግን እና እዛም ያረፉ ሰዎች አሉ እና ታያለህ እንደዚህ እና እዛ አዲስ አበባ ፖሊስ ኮሚሽን እየገለጠ ሲነግርህ ማለት እየገለጠ ሲያሳየህ እንትን ይልል ይከብዳል። ምናልባት ይሆን ነገሩን ትደነግጣለህ። እና ሁሌም በየሳምንቱ እየሄድን ቼክ እያደረግን እዛ እዚህም አካባቢ ወደ መሀል መርካቶ አካባቢ እንደዚህ አይተናታል። ሁለት ወር ሙሉ እንደዚህ ስንሸዋወል ነበር። ከዛ አንዳንድ ሰዎች ደግሞ እስኪ አንዳንድ በጎ አድራጎቶችን ቼክ አድርግህ ምናልባት ሰዎች እዛ አስገብቷት ይሆናል ምናምን ብዬ ብለውኝ እንደዛ የተለያዩ በጎ አድራጎት ድርጅቶች እንደዚህ ጠይቄያለሁ፣ መቄዶንያንም ጨምሮ ማለት ነው። የትም ቦታ የሉም። የትም ቦታ ጠይቄ፣ የትም ቦታ የሉም። ስንተኛ ልጅ ነህ አንተ? እኔ የሁለተኛ ልጅ ሁለተኛ ልጅ። ስንት ናችሁ? አጠቃላይ ሁለት ነን። ታላቅ እህት አለችኝ። አሁን ታላቅህም አለች። እሷም እየፈለገች ነው። እሷም እየፈለገች ነው። ልዩ ምልክት አላቸው። እንደ ምን መሰለህ? ዝም ነው የምትለው፣ አታወራም፣ ከሰው ጋር አትቀላቀልም እና ነጠሏን ምናምን ብዙ ጊዜ የመሸፈን እንትን አላት ባህሪ ያላት፣ ነጠሏን ትሸፍናለች። ጥርሷ ከስር የተበላ ነው። ስታወራ ብዙም አታወራም፣ እየተናነቃት ነው ምታወራ። ብታወራ ራሱ ስጠይቃት ራሱ በቃ ይተናነቃታል፣ አታወራም። ይይዛታል፣ ጉሮሯን ምናምን ነገር ይይዛታል። ያው የበሽታው እንትን ነው፣ ኬዝ ነው። ቆይቷል፣ ከጀመራቸው ቆይቷል። ሐኪም ቤትን ለመውሰድ አልሞከራቸው? ሞክሬያለሁ መድኒትም ጀምራ ነበረ። ጸበልም እንደዚሁ ከመድኒቱ በፊት ጸበል ብዙ ቦታ አስጠምቂያት አለው። ብዙ ጊዜ ሞከረናል። ከዚህ ሰርጋ ብዙ ቦታ እንደዚህ ሞከረናል። መድኃኒትም አስጀምረናት ነበረ። ሚኒሊክ አስጀምረናት ነበረ ከዚህ በፊት። አሁንም እንትን እሱን እየተጠቀመሽ ነበረ፣ መድኃኒቱን እየተጠቀመሽ ነበረ። እንግዲህ እንዲህ ያለው ነገር እረፍት ይነሳላል። ሲዘንብ ማታ ማታ ዲት ብዬ እንደምነግር አላቅም። በቃ ያው እንደም እኔ ትንሽ ሰሞኑን እንደም ትንሽ አል እያለ መጣ እንጂ እንዴት ብዬ ያው በጣም አስበው፣ አንደኛ አትናገርም በደንብ በዛ ላይ ዝም ነው የምትል ሰዎች ሲጠይቋት ምንም አትመልስም። ብርዱ አለ ምን ትበላለች? ምን ትጠታለች? በጣም ከባድ ነው፣ ከባድ ነው። ስማቸው ማን ነው? አምለሰት አብረሃ ትባላለች። ማን ብለው ነው የሚጠሩ አንተን? ኪዳኔ ትለኛለች፣ ኪዳኔ አቢል ትለኛለች። አቤል ነው ሰሜኒ፣ ግን እሷ አቢል ነው የምትለኝ። ትግርኛ ነው የምትናገረው። አማርኛም ታወራለች፣ ግን አታወራም። አሁን በበሽታው ምክንያት ምክንያት አይናገርም፣ አታወራም። ከባድ ነው። እንግዲህ ፈጣሪ ቃል መጸለይ ነው። ጸሎትም ይዛቸዋል። ግን ይህንን ፕሮግራም የሚከታተሉ የጊዜ ሚዲያ ቤተሰቦች ገብተዋል፣ ሀገር ውስጥ የተለያየ ቦታ አሉ፣ አዲስ አበባም ከአዲስ አበባም ውጭ። የምትፈልገውን ነገር ንገራቸው። ያው እንግዲህ ያው ከፈጣሪ በታች ያው እናንተን ያላችሁ። ስለዚህ በቻላችሁት መጠን ያው እዚህ ሚዲያ ላይ የምትከታተሉ ሰዎች በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ያው ይሄን ሚዲያም ሼር በማድረግ ሰዎች ጋር እንዲደርስ በማድረግ ያው እናቴ እንዳገኛት እባካችሁን በፈጣሪ ስም እለምናችኋለሁ ሁላችሁም። አዲስ አበባ ውስጥ ነው ያለችው እና እባካችሁን ያው ክረምትም እየመጣ ነው፣ በጣም ከባድ ነው። የእናትን ነገር ታውቁታላችሁ እና እባካችሁ በፈጣሪ ስም እለምናችኋለሁ። ላገኛችሁት ሰው ለምታውቁት ሰው ሼር እያደረጋችሁ ያው ተባበሩኝ፣ እባካችሁ እናቴ እንዳገኝ ተባበሩኝ። አመሰግናለሁ በጣም አንተንም በጣም አመሰግናለሁ። እግዜር ያክብርልኝ። አመሰግናለሁ። ችግር የለም። ምናልባት እንደው አገኘናቸው ቢሉ የምትገኝበትንም ስልክ ነገራቸው። ሳሪስ አቦ ነው ቤታችን፣ ስልኬም 0953 429684 ነው። ሌላም ተጨማሪ የጓደኞች ስልክ አለ 0943 0492682 ነው። ሌላም ስልክ አለ 62 በእነዚህ ስልክ ብትደውሉልን ታገኙናላችሁ። መልካም አይዟችሁ፣ እሺ፣ በርቱ። እግዚአብሔር የፈቀደው ነው የሚሆነው። አንተም ከምትጨነቀው ከምታስበውም በላይ እሱ ደግሞ የሚያስብ አለ አይደል? እንጂ በአንተ ቦታ ሆኖ ሁኔታውን ማሰብ ቀላል አይደለም። እናት ደጅ አድራ ቤት ማድር ከባድ ነው። ስለዚህ ጸሎት ማድረግ ነው የሚሻለው። ደግሞ እግዚአብሔር ፈቅዶ በደስታ እንገናኛለን፣ እንስቃለን። እሺ ባረገው ተገኝታ አይተናት የሳቅን ደስ ያለን። እናት አለች እዚ ጠፍታ ቤተክርስቲያን ሰምቻለሁ ነው እግዚአብሔር ያውቃል። እንግዲህ እግዚአብሔር ፍቃድ ነው የሚሆነው ሁሉም ነገር። ያው እንግዲህ እንደምትገኝ ተስፋ አለኝ። እሱ እንደዚያ ነው የሚለኝ አይደል። ትገኛለች፣ አምናለሁ፣ በፈጣሪ አምናለሁ።